እንደ ሲሙ የታድሶውን ስራውን ጎን ለጎን የልማት ሥራዎቹን እንሰራለን። ቦታ ላለው ሰው ማለት ነው። ቦታ ላለው ሰው በትንሽ ነገር እንደሚጠቀሙ ተረድቻለሁ። እዚህ ያሉ እያንዳንዱ ልማት የህግ ታራሚዎች ጉልበት፣ ሙያውና ፍላጎቱ አንድ ላይ ተባብረው የምንሰራው ነው። አሳን በሐይቆችና በሰፋፊ የውሃ አካላት ውስጥ ብቻ ሳይሆን ሰው ሠራሽ በሆኑ በአነስተኛ ኩሬዎችና ፎንዶች ውስጥም ማርባት ይቻላል። የተቀናጀ የግብርና አሰራር ዘዴን በተከተለ መልኩ አሳን ማርባት ደግሞ ጥቅሙ ዘርፈ ብዙ ነው። ይህ ዶሮ አሳንና አትክልትን ያቀናጀ የግብርና ሥራ በመከናወን ላይ ያለው በባቱ ታድሶ ልማት ማረሚያ ቤት ቅጥር ግቢ ውስጥ ነው። ሥራውን በትጋት የሚያከናውኑት ደግሞ የሕግ ታራሚዎቹ ናቸው። ዝዋይ ታድሶ ልማት ማረሚያ ቤት ታራሚዎችን በተለያዩ ወንጀል ተፈርዶባቸው የመጡ የሕግ ታራሚዎችን ያርማል፣ ያንጻል። ከዚያ ጎን ለጎን ደግሞ የልማት ስራዎችን ያከናውናል ማለት ነው። እና እንደ ስሙ የታድሶውን ስራውን ጎን ለጎን የልማት ስራዎችን እንሰራለን። አሳና ዶሮን የምናረባበትንና የልማት ቦታ ላይንን የምንገኘው ማለት ነው ይሄንን ያው አሳ ልማቱን እንግዲህ ከዚህ በፊት እንደሚታወቀው ባቱ አካባቢ ላይ ያለው ትልልቅ ሐይቆች ሐይቅ ላይ ነው የአሳ ልማት የነበረውና ይሄ ትንሽ ለየት ይላል። ለየት የምልበት አንዱ ምክንያት ይሄ በአንድ ጉዳይ ላይ ወይ በአንድ ቦታ ላይ ሶስትና አራት ጥቅሞችን ነው የሚሰጠው ማለት ነው። ስለ አሳ አሁን በትንሽ ነገር እንደሚመረት ገብቶናል። በፊት ከወንዝ ነበረ የምንይዘው በመረብ ምናምን። ይህንም ቦታ ላለው ሰው ማለት ነው፣ ቦታ ላለው ሰው በትንሽ ነገር እንደሚጠቀሙ ተረድቻለሁ። የዶሮ ኩስ ለአሳ መግብ እንደሚሆን ይህንን ሁሉ ተረድቻለሁ። ውሃ በንትን ጀሪካን እየቀዳ እየተቀባበል ለአታክልቱም እየጠቀም ምን እያን አታክልቱም ደግሞ እንደገና ዞሮ ደግሞ ጎመን አለ ጎመን ሁሉ ዶሮች ይመገባሉ። እና በእጃችንም ኩትኩትን በእጃችን እንትን ብለ ነው። ዶሮ ከፊት ለፊትም አለ ከኋላም እርትን አለ እና እሱን ይመገባሉ ይጠቀማሉ ማለት ነው። እዚህ ያሉ እያንዳንዱ ልማት የህግ ታራሚዎች ጉልበት፣ ሙያውና ፍላጎቱ አንድ ላይ ተባብረው የምንሰራው ነው። ይህንን ልማት አሁን እንደምታዩት እዚህ በጀርባ ያሉ ታራሚዎች አሳ ልማቱን ይንከባከባል፣ አካባቢውን ያጸዳሉ። እዚህ ያለው ውሃ ውሃ ብቻ አይደለም መዳበሪያም ጭምር ነው ያለው። ከዚህ ውሃ አውጥቶ ልማቱን ያጠጣሉ። ውሃ ሲጎል ደግሞ በሚመጣው በማስኖ እንዲሞላ ያደርጋሉ። እዚህ ያለው የዶሮ ልማቱ እንቁላል በየጊዜ እየተሰበሰበ ለገበያ ይሸጣል። እያንዳንዷን ስራ ላይ የተሳተፉ አንደኛው ስራን ይለምዳሉ። ሁለተኛ ስራ በሚሰሩበት በነፃ አይደለም የሚሰሩ፣ በእያንዳንዱ በሚሰሩበት ቀን የሚከፈላቸው ብር አለ ማለት ነው። ብር ገቢ ያገኛሉ፣ ስራ ሙያውን ያዳብራሉ። ከዛ ውጪ ደግሞ የጊ ታራሚዎች ስለሆነ ዞን ላይ ቁጭ ብለው የስር ፍቺ አደለ የሚጠብቁ እየሰሩ እየተንቀሳቀሱ ተስፋቸው እየለመለመ ቀናቸውን የሚያሳልፉበት ነው። ከዛ አልፎ ተርፎ ደግሞ አንዳንዶቹ የቤተሰባቸውም ነገር የሚረዱበትም ሁኔታ አለው እና። እና ኢኮኖሚ አቅማቸው ላይ ገንዘብ ያገኛሉ። የሻይ ቡና ስራ ይለምዳሉ። የስራ ባህል ያሻሽላሉ። በሀገር ልማት ላይ ደግሞ የራሳቸውን አስተዋጽኦ የሚያደርጉበት ሁኔታ ነው ያለው ማለት ነው። የተቀናጀ የግብርና አሰራር ዘዴ በማንኛውም ጠባብ ቦታ በከተማም ሆነ በገጠር ሊሰራ የሚችል ግብርና ከመሆኑ ባሻገር ኪስን የሚፈትን ወጪ የሌለውና በምግብ ዋስትና ራስን ለመቻል ለሚካሄደው ጥረትም ትልቅ አስተዋጽኦ የሚያበረክት ነው። እናም ፍላጎት ያለው ሰው ሁሉ ሊሞክረው ይገባልና ጉዳዩን በባለሙያ ማብራሪያ ማስደገፍ አስፈላጊ ነው። ይሄ ሶስቱ ጥምር ግብርና አንድ ላይ ሲመጣ ይተጋገዛል። ከዶሮ ቤት ኩስ ይወጣል። የሚወጣው ኩስ ደግሞ ኦርጋኒክ ፈርትላይዘር ነው፣ ማዳበሪያ ነው፣ ተፈጥሯዊ ማዳበሪያ ነው። ያ ተፈጥሯዊ ማዳበሪያ ወደ ውሃ ውስጥ ሲገባ በውሃ ውስጥ ያሉትን ጥቃቅን በአይን የማይታዩ ኦርጋኒዝሞችን ያፈራል። እነኚህ በውሃ ውስጥ በአይን የማይታዩት ኦርጋኒዝሞች ኦርጋኒክ ናቸው፣ ለአሳ ተፈጥሯዊ ምግብ ናቸው። እና አሳ ስናለማ ዋናው ከሚያስፈልጉት ነገሮች ውስጥ አንዱ መኖ ምግብ ነው። ያንን የተፈጥሮ ምግብ በዶሮ ኩስ የለማው ውሃ ያንን የተፈጥሮ ምግብ ያፈራል እና አሳዎቹ ተጨማሪ ምግብ ሳይፈልጉም ያንን በዶሮ ኩስ የለማውን ውሃ እዛ ውስጥ ያለውን ፕላንክተን የምንላቸውን ጥቃቅን በማይክሮስኮፕ የሚታዩትን ኦርጋኒዝሞች እየተመገቡ ይፋፋሉ፣ ለምግብነት ይደርሳሉ። የአሳ ጥቅም እንግዲህ በጣም ሰፊ ነው። የምግብ ዋስትናን፣ የስራ ፈጠራን፣ ገቢ ማስገኛም ጭምር ነው። ያንን የአሳ ጥቅም እያገኘን ደግሞ ውሃው ተመልሶ እጽዋቶቹ የሚፈልጉት ማዳበሪያ በሙሉ እዛ ውስጥ ነው ያለው። ዳፕዩሪያን ተጠቅመን ማሳ ውስጥ አትክልትን የምናሳድግበት ማዳበሪያ ያውም ኦርጋኒክ የሆነ ፎስፈረስና ናይትሮጅን እንዲሁም ሌሎች ማይክሮና ማይክሮና ማክሮ የሚባሉ ንጥረ ምግቦች ውሃ ውስጥ ስላሉ ይሄ ውሃ ከዚህ ይወጣና ይህንን የጓሮ አትክልት ያለማዳበሪያ ያሳድጋል። ስለዚህ በዚህ ውሃ የሚያድገው አትክልት ኦርጋኒክ ነው፣ ተፈጥሯዊ ነው። ውሃ ብቻ ሳይሆን በውሃ ውስጥ ያለውንም ማዳበሪያ እያገኘ ያድጋል። ሶስቱም በተቀናጀው ሁኔታ አንድ ላይ ስናለማ በጥቂት ቦታ ላይ በትንሽ ቦታ ላይ ብዙ ምርቶችን ማግኘት ይቻላል ማለት ነው።